ጀመሩት እንግዲህ ጋይስ፣ ጀመሩት። ምንም ምንም ሳይሉ እንዴ፣ ትንሽ ነገር እራሱ አታስቀምጡበትም? እዚሁ በዚሁ። አረ ኢትዮጵያ ግቡ፣ ያው የምሬን ነው የምላችሁ። ኢትዮጵያ ከገባችሁ በኋላ አይደርስም። እንደ እኛ የምንጠብቀው የፀጌ ቀለበት እናንተ፣ የምታመጡት ሌላ። አሁን አብርሽ፣ አንተ ነህ ተጠያቂው ተብለሃል። እንግዲህና አብርሻችን ደሞ ማለት ነው፣ እውነቴን ነው የምልህ ለመጥፎ ነገር ይሂድ ብለህ አትተውም፣ እናቅሃለን። ስለዚህ እባካችሁ የፀጌሽ ቀለበትን ከሆነ ቀለበት ነው በሉ በቃ፣ ምንም ችግር የለውም። ቪዲዮን ልቀቁለት፣ እውነቴን ነው የምላችሁ። እስከዚያው መንጫጫት ከፈለጋችሁ ተንጫጩ። ሰላም ሰላም ውድ ቤተሰቦቼ እንዴት ዋላችሁ ልኝ? በያላችሁበት ሰላም እና ጤና ደስታ እመኝላችኋለሁ። ላይክ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻ ተከታተሉኝና ዳኔ ሴት ጋር ነው የሄደው ተብሏል። ፀጉሻ ደግሞ ማለት ነው በነገራችን ላይ ሁለቱም ይፋቀራሉ፣ ያስታውቅባቸዋል። ነው ስትታዩ የራሱ ያስታውቅባቸዋል። እና እንግዲህ አሁን አብረሽ ተያያዘው ማለት ነው። ሌላ ደግሞ ማርቆሴ ወደ ኢትዮጵያ ገብቷል። ቅዳሜ ሰርፕራይዝ አለ ጠብቁ ብለዋል። መቼም መኪና ገዝተህ መሆን አለብህ አንተ ልጅ። እኔ እውነቴ ነው የምልህ፣ እኛ መኩራት ነው የምንፈልገው። በነገራችን በን ላይ በመኪና አይኮራም፣ ነገር ግን ህዝቤ እንድታጫጩልን እንፈልጋለን። እረፍት እንዲያጣ እውነቴ ነው ብላቸው እረፍት የሚባል ነገር እና በነገራችን ላይ ዳኒ የትማ ማስ እንትኑን እኮ ካሜራው ብሎባችሁ ነበር እናንተ በትንሽ ነው አሚኒ ግን እኮ ላይ ኢትዮጵያ ከገባችሁ በኋላ ትደርሱበት ትደርሱበት ነበረ። እናንተ እናንተ ኧረ የሰው ቤት ነው እኮ ያላችሁት በዛ ላይ ደግሞ ጎረቤት ይኖራል በ የሬናንተ ስከባይብር የባለባድያ እኔ ተመችቶኛል። ንግስታችን ሩታዬ ደግሞ ካሜራ ማናት ካሜራ ማን ተደርጋለች እና እየቀረጸች ነው ያለሷ ማንም አይቀርጻቸው። ምክንያቱም ሁላቸውም እየተቀረጹ ስለነበረ ነው ምላቸው። ያው ዳኒ ሄደዋል ተብለዋል አደለ። ስለዚህ ሩታዬ ናት ማለት ነው ካሜራ ማን። ወይስ እያበሰለች ነው ምግብ። ላካሜራ ማናት? አኪድ ካሜራ ማናት። ትላንትና የተለያየ ምግብ ከሰራች የትላንት ነው ዛሬ ይኖራል ብያ ስባለው አው እና ለፀጉሻ ቀለበት እየጠበቅን ቀለ እናንተ ዲጄሊ የምትባል ዋሴት አለች። እሷ ጋር ብቻ እንዳይሄድ አልተባልኩም መሰላቸው። የደነገጥኩትን ድንጋጤ እኔ ነኝ ማውቀው። ዲጄሊና ዲጄሊ ናት ያሉኝ ዲጄሊ እቺ ወንድ የምትመስለዋ ማለት ነው። እኔ እውነቴ ነው የምላችሁ፣ እንትና ዳያን ይቀየሟለሁ። እሱ ዋጋ ከሄድ እሱ ዋጋ እንዲሄድ አንፈልግም። ፀጌ እንዲያገባ ነው የምፈልገው። ከጸጉ ሻጋ እንዲለያየ አንፈልግም ማለት ነው። እና እሷ ያቺኝቱ ጋር ከሄደ እውነቴ ነው የምላችሁ፣ እኔ እኔ ደስ አይለኝም፣ ቅር ይለኛል። ይቅርታ አድርጉልኝና እናንተም ቅር ይላችኋል ብዬ አስባለሁ። እና አሁን አሁን ይሄ ከተጀመረ ቀስ በቀስ አብርሽና ሩታ እየጋ ሚደርሳ እላቸዋለሁ ውድ ቤተሰቦች የተዘጋጁ ወገባችሁ ቅን ሸንቅጥ አድርጋችሁ ማለት ነውና የጸጉሻና የዳኔ የአብርሽና የሩታ የኢሳቅና ሜሪ ራሱ ቁስተር ማለት ጀመረች እኮ እናንተ በቃ በቃ ሊጀመር ነው ባጭሩ ማለት ነው እውነቴን ነው የምላችሁ ሊጀመር ነው ማለት ነው እና እንደዚህ ተንጫጭ ቀለበት ካሰራችሁ በኋላ ፀጌና ዳኔ ከጨረሳችሁ በኋላ ኢትዮጵያ ከገባችሁ በኋላ ትደርሱበት ነበር እውነቴን ነው የምላችሁ ትደርሱበት ነበር አሁን ምን አስቸኩላችሁ ነው ምን አስቸኩ ምን አስቸኩሏችሁ ነው እንደዚህ ሮጣችሁ የገባችሁበት? አሁላሁን እንደ ማርቆስ ቀስ ብላችሁ ሽሉክ ብላችሁ ኢትዮጵያ ከገባችሁ ሰርፕራይዝ ብትሉ ና የባለፈው የሩታየብ ሰርፕራይዝ ብትለቁልን ደስ ይለን ነበረ። ነገር ግን እናንተ በዚህ መታችኋል። ለማንኛውም ችግር የለብንም እና በይዘወይ ማለት ነው ጥሩ ነው ውድ ቤተሰቦች ቅር እንዳይላችሁ አንዳችሁ ማለት ነው ለምን ይሄ የሚለው የሚለው ትውልድ እንዴ ሰው ያቆማል ማለት ነው እንዴ። በቃ ወደ ሌላ እነሱ እነሱ በነገራችን ላይ ማርቆስ ሰሞኑን ምን አለ መሰላችሁ እናንተ እያወራችሁ እኛ ስራ ላይ ነበርና አለ። እውነት ነው አባቴ። ይኸው አሁንም ምን ሌላኛው በዛ በኩል አጋሌ ወጣ በልተዋል፣ አጠጥተዋል እየተባለ በዚህ በኩል እነሱ እንትን እያሉ ነው፣ ስራቸው እየሰሩ ነው። አረ ስሩ እንዴ ስሩ እዚ ድባ የመጣችሁበትን ማቻቸላችሁ ያመለሱ ባህዶጃችሁነት እንዲያውም ለእኛ ራሱ የጋበዛችሁበትን ምግብ የተሰራበትን የተደገሰበትን ራሱ አብርሽና ሩታ ቪዲዮ ሰራቸው እንድትለቁ እንፈልጋለን። እና ያንን የተሰራበትን እንድታነሱ ነው የምንፈልገው። እውነቴ ነው ምላችሁ። ምክንያቱም እኛ ደጋፊዎቻችሁ ምንም ነገር እንዲነካባችሁ እንዲወጣችሁ ስለማንፈልግ እና ያው ብታደርጉ ባይነኝ ያው አንዳንዶቻቸው እንግዲህ አሁንም ድረስ አንፋታም ብለዋል። የቲጂ ሪከርድ ደግሞ ፈርዶበታል። ቲጂ ለብርሽ እኮ አልተሰጠሁም ባይዘው ወይ እና ቲጂ ያው አንዳንድ የዋህ ስትሆኑ የዋህነት ያጠቃቸዋል በነገራችን ላይ እና ምናልባት ያንን እናደርግ እንደዚህ እንበለው እንደዚህ እናደርገው ብላ ለሷ ችግር ላይ ያለ መስሏት ነበረ ያንን ሪከርድ ያደረገችው ይሆናለን። አላቅም ማለት ነው እና ግን እንደዛ እኔም ለሰው ልጅ የሆነ ነገር ሲንከራትት ካየውት እውነት ለመናገር ይሄንን እናደርግለት፣ እንርዳው፣ እንተባበር ከማለት አልታገድም እና ደ ይሄንንም ልታወጡ ነው እንደዚህ አይነትም ነገር ወሬ ነው ብላችሁ ልታወሩ ነው ምድረ ወስላታ። የምሬ ነው ብላችሁ እኛ የሆነ ሰው ከተቸገረ የሆነ ሰው ሲንከራትት ካየ ነው የሆነ ነገር ከሌለው ምናምን ማለት ነው። ውድ ቤተሰቦች፣ ወደኋላ አልልም። ሲጀመር ሰውም አላማክር ላማክር ይችላለሁ የሚበዛብኝ ከሆነ ግን ያ ያ ነገር ወሬ ያው ብላችሁ የምታወጡትን ነገር ደግሞ የድሮ ሪከርድ የዛሬ ዓመት ከስድስት ወር ቶ እናንተ በአሁን ከኛ ኩል ልትቆጠሩ ከእኛ ኩል ሰው ልትባሉ፣ የሰው ግማሾች የምር የሰው ግማሽ እናንተ ምድረ ቀናታ ምቀኛ ማለት ነው። ደግሞ የአስራ ስድስት አመት ልጅ ይዛችሁ ኝ ኝ ስትሎ ትንሽ አታፍሩም እንዴ? እኔ እኳ አሁን አልሳደብም ብያለው፣ ሲጀመር አትሳደብ ብያለው ግን ተብያለውና የአስራ ስድስት ዓመት ልጅ ቢኖረኝ እኔ እዚች ሚዲያ ላይ ጠፋለሁ። አስራ ስድስት ዓመት ልጅ ሲኖረኝ እንኳን የአስራ ስድስት የአስር ዓመት ልጅ ሲኖረኝ ማለት ነው። እውነቴን ነው የምላችሁ እንዴ ምን ሰራለሁ ሚዲያ ላይ? እና ያው የ16 እኔ የ16 ዓመት መሆኑን አላወቅኩም ነበረ፣ ጉዴን አልሰማውላችሁም ነበረ። የ16 ዓመት ልጅ ተባልኩኝ። እኔ እንግዲህ ለትዳር ደርሳለች፣ ጎረምሳ ናት። እና ይሄንን አክል ልጅ ተይዞ ሚዲያ ላይ ያዙኝ ልቀቁኝ ማለት የሆነ ቤተሰብን ማሰደብ በቃ። እና በነገራችን ላይ እናንተ ሰው አይታችሁ ነው ቤተሰቦቻችሁ መገመት። እናት አባታችሁ በቃ በንግግራችሁ፣ በሁኔታችሁ፣ ባካሄዳችሁ፣ በብዙ ነገራችሁ ትገመታለች፤ ከቤተሰብ ታስገምታላችሁ። ከዛ ልንገራችሁና ውድ ቤተሰብ እህ ብላችሁ አዳምጡ። እውነት ነው የምላችሁ። ከዛ አሁን እቺ ልጅ ሱ በዛ እንውጣና ማለት ነው። ለምሳሌ ሴት ልጅ ይኖራችኋል። ከዛ ልጃችሁ የሚያገባው ባል እንበል። ከዛ እሱ ምን ያደርጋችኋል መሰላችሁ እናቷን ያያል እናቷ በደንብ ይፈትሻል ምን አይነት ስነ ምግባር ነው ያላት ምን አይነት ሴት ናት የሚለው ነገር በደንብ ይፈትሻል እና እናቷን አይተህ ልጇን አግባ እንደሚባል ማለት ነው ስለዚህ እናንተ ሸሌ ሆናችኋል አንዴ ማለት ነው ስለዚህ ለልጆቻችሁ አታስቡም እንዴ እንደዚህ አይነት ሴት ማለቴ እናንተን አይዶን አይቶ ነው ባል የሚያገባችሁ የሚያገባው ሴቱ ልጆቻችሁ ማለት ነው እና ቆማ ልትቀረው እንደምንፈልጉ ልጆቻችሁ ኧረ ተው እንት እያገቡበት በጊዜው ይጠቀሙበት። እውነት ነው ብላቸሁ ልጆቻችሁ እንደዚሁ እንዲያረጁ አታደርጉ። እኔ ምን አገባኝ ከፈልጋቸው የሶስት አራት ቤት ደርቧቸው ከቆዩ በኋላ ማለት ነው እና ለማንኛውም ሪከርድ፣ አሁን ሪከርድ አይደለም የቆየ ነው ያ፣ ደግሞ እዚህ ዘእንዲ ምንድነው፣ ዘ ዲሞክራቲክ ሪፐብሊክ እንግሊዝኛ በግሮ ሄደች። እና ለማንኛውም መብታችን ነው እንሰጣለን። አሁን ቢሆን ረ አብርሽ ምን ነበረበት፣ እርዳታ ፈልጋለሁ ራሱ ብሎ ቢጠይቀን እንዲህ በአደባባይ ስንት ሰው ይቃጠል ነበረ? በማይመለከታቸው ነገር ጥልቅ እያሉ እየገቡ እና ለማንኛውም መብታችን ነው ብንሰጠው ራሱ ብንሰጠው፣ እንዲያውም የለፋንበት የደክምንበት ቤታችን ራሱ ብንሰጣችሁ አይቆጫንም። እውነቴን ነው የምላችሁ። እንደናንተ እኮ ንጹሕ ሰው የለም። ብዙች ምድር ላይ አለ፣ ያኔ ሊኖርም ይችል ቆሻሻም አለ፣ ንጹሕም አለ። በእርግጥ ግን ይሄ የባሰ ነው። እና ለማንኛውም ውድ ቤተሰቦች እናንተ ምንም የሚያናድዳችሁ ነገር የለም፣ አይመለከተንም ብላችሁ እለፏቸው። ሰላም ሆኖልኝ